ጨረ ቀዎቹን አፍቀውናል። ምን ተፈጠረ? ምን ገጠማቸው? ለምን ጠፉ ለሚለው ጥያቄ የጠፉበትን ምክንያት ይጀላችሁ መጥቻለሁ። በመጀመሪያ በራሳቸው ቻና ላይ ይምጡ እንጂ ኢንስተግራም ላይ ና ቲክቶክ ላይ አሉ፣ አልጠፉም። ላይ ወይንም ስቶሪ ላይ አንዳንድ ጥቅሶችን እያስቀመጡ ይገኛሉ። በዛም የተነሳ ደግሞ በጣም ብዙዎቻችሁ የራሳችሁን አመለካከት ወይንም እየፈጠራችሁ ብዙ የምትናገሩት ነገር አለ። እሱም ደግሞ ቡራና ሀይሚጋ የሆነ ችግር ተፈጥሯል፣ ተጣልተዋል መሰለኝ ስቶሪ ላይ እንደዚህ ብለዋል፣ እንደዚያ አድርገዋል እያላችሁ ብዙ ሰዎች ቪዲዮ እየሰራችሁ ነው። በመጀመሪያ በራሳቸው ቻናል አዎ፣ ሁለት ቀን ሆኗቸዋል። በጣም ናፍቀናቸዋል። እኛም ደግሞ ለምን ጠፉ እያለን የምንጠይቅበት ምክንያት ቀን በቀን ስላስለመዱን ዛሬ በሀይሚ ቻናል ከተለቀቀ ነገ ደግሞ በቡራ ቻናል ይለቀቃል። ስለዚህ ቀን በቀን እነሱ ማየት ስለለመድን አንድ ቀን ሲቀሩ ቅርቅር ይለናል። በእርግጥ ከትናንት ወዲያ ሀብ ቤት ወይም እቡራ ወንድም ቤት ነበሩ ሀይሚን ቡራ ማለት ነውና፣ ትናንትና በቤታቸው ይመጣሉ ብለን ስንጠብቅ አልመጡም። ለምንድን ነው ያልመጡ፣ ምን ተፈጥሮ ነው የሚለውን እነግራችኋለሁ ቤተሰቦቼ። በመጀመሪያ ግን ማስጠንቀቅ የምፈልገው ነገር ማለት ነው፣ ስቶሪ ላይ አው አንዳንድ ጥቅሶችን ሀይሚም ቡራም ያስቀምጣሉ። በዛ ደግሞ ተነስታችሁ በጣም ብዙዎቻችሁ ቲክቶክ ላይ ማይቻለው፣ ዩቲዩብ ላይ ማይቻለው በቃ እነዚህ ሰዎች ተጣልተዋል፣ በመሃከላቸው የሆነ ነገር ተፈጥሯል፣ እንደዛ ባይሆን ኖሮ ይመጡ ነበር፣ ምን ተፈጠረ እያላችሁ የበለጠ ለነሱ ወይንም ለጠላት መንገድ ባካፍቶ መልካም ነው እንዴ? ለምንድን ነው የሚጣሉት? አንድ ቀን እኮ ነው እነሱ የቀሩት። ማለት በዩቲዩብ ላይ ነው እንጂ ቲክቶክ ላይና ኢንስታግራም ላይ አሉ። እንግዲህ ቡራ ኢንስታግራም ላይ ምን ብሏል? ጥርስና ልብስ ያልሸፈነው የለም ብሏል ማለት ነው። ሃይሚም ደግሞ በቲክቶክ ስቶሪዋ ላይ ሻማ ለኩሰን ብርሃን መስጠቱን እንጂ እሱ ማለቁ አይታየንም ለምን በማለት ጥያቄ ጠይቃለይ። ከቡራስ ጀምርላችሁ፣ እውነት ነው ጥርስና ልብስ የማይሸፍነው ነገር ያልሸፈነው ነገር የለምና፣ ለምሳሌ አሁን ውስጣችሁ ብዙ ነገር ተሸክማችሁ ብዙ ነገር ኖሯችሁ ነገር ግን ከሆነ ሰው ጋር ወይንም ከሆነ ሰው ጋር እያወራችሁ እየተጫወታችሁ ፈገግ ትላላችሁ። ያንን የምታደረጉት ለዛ ሰው ደስታ ያ ሰው የውስጣችሁን ቢያቅ የውስጣችሁን ቢያይ ከእናንተ እኩል ወይንም ከእናንተ በላይ ሊያዝን ሊከፋ ስለሚችል ነገር ግን ጥርሳችሁን ፈገግ በማድረግ ለዛ ሰው ሀሴትና ደስታ መፍጠር ትችላላችሁ። የውስጣችሁን በውስጣችሁ ይዛችሁ ማለት ነው። እና ልብስም ደግሞ ተመሳሳይ። ለምሳሌ ልብሳችንን አውልቀን ራቁታችንን ብንሄድ ምን አይነት ፍሊንግ ነው የሚኖራችሁ ወይም ሌላ ሰው የሚኖረው? በጣም ነው የሚደብረው። ገባችሁ አይደለ? ለምሳሌ ያው እሱ የተጠቀመበት መልእክት ነው እያስተላለፈ ያለው ገባችሁ አይደል ለአንዳንድ ሰዎች ነው መልእክት እያስተላለፈ ያለው ሀይሚም ደግሞ ጥያቄን የጠየቀችው ሻማ ለኮሰን ብርሃን ለእኛ ይሰጠናል ግን እሱ እያለቀ መሆኑ ለምንድን ነው ማናስታውሰው እያለች ነበረ ጥያቄ የጠየቀችው ና በዚህ ጥያቄዎች መሀል እናንተ ደግሞ የሆነ ነገር ተፈጥሯል ተጣልተው መሰለኝ በመሀከላቸው የሆነ ነገር ገብቷል የሆነ ነገር ተፈጥሯል እያላችሁ ቪዲዮ መስራት ወይንም ደግሞ ቲክቶክ ላይም እንደዛው ነገሮችን ሼር ማድረግ የለባችሁም ለሌላ ሰው መንገድ እየከፈ ያለበታችሁ ነው የሚሆነው። እና የሀይሚም ጥያቄ ልክ ነው በነገራችን ላይ ሻማ ማለት ነው ለኛ እንዲያበራ ነው እንጂ ለሱ እንዲጠቀም አይደለም የተፈጠረው። ያ ነገር ስለሆነ ነው ሻማ ለኛ ያበራል፣ ነገር ግን እሱ ይቀልጣል። ለአንዳንድ ሰዎችም እንደዛ ለአንዳንድ ለሚወዷቸው ሰዎች መልካም ነገርን ብዙ ነገሮችን እያደረጉ ለምሳሌ አሁን እዚህ ጋር የሀይሚና የቡራ የተናገሯቸው ነገር እኩል ናቸው ስላችሁ ተመሳሳይ። ለምሳሌ ለሌላ ሰው ለማስደሰት የውስጣችሁን በውስጣችሁ ይዛችሁ ፈገግ ትላላችሁ እንደ ሰውሪ። እንደገና ደግሞ ሀይሚም የተናገረችው ነገር እንደዛ ነው። ሻማ እያለቀ ለእኛ ግን ብርሃን ይሰጠናል። አንዳንድ ሰዎችም እንደዛ ለሚወዱ ለሚፈልጉ ሰው ምን ያደርጋሉ? እነሱ እየደከማቸው ሚሆን እያመማቸው፣ ውስጣቸው ቁስል ሚሆን ብቻ የተለያየ ነገር ሊኖር ይችላል። ያን ነገር ሽፍን አድርገው ደብቀው ለሚወዱ ሰው ግን ደስታ ለመፍጠር ፈገግታቸው ነው የሚያሳዩትና እዚህ ጋር ሁለቱም ተመሳሳይ መልእክት ነው እያስተላለፉ ያሉት እንጂ የተጣሉበት ወይንም የሆነ ሌላ ነገር አዲስ ነገር ተፈጥኖ አይደለም። በገባቸው አይደለም። ቤተሰቦች እና ብዙዎቹ ደግሞ በዚህ እየተጨናነቁ ነው እውነት ምክ ምክንያቱም አንደኛ ቀን በቀን ለምዳዎቹ ሲጠፉ ሲቀሩ፣ ይህን ነገር ደግሞ ቪዲዮ ሲያዩ እነ ሀይሚ እነ ቡራ ጋ የሆነ ነገር ተፈጥሯል የሚለውን ነገር ቪዲዮ ሲያዩ በጣም እየተጨናነቁ ነው። በተለይ ደግሞ በዚህ ሰዓት አስባችሁታል። እና እንደዚህ የምታስተላልፉ ሰዎች እረፉ። እነሱ አንድ ቀን ሁለት ቀን ሰው እኮ አይመቸውም። ሁል ጊዜ እኮ ፋሲካ አይደለም አይደል እንዴ? ለምሳሌ ሀይሚ ላይ መቻት ይችላል፣ ቡራ ላይ መቻው ይችላል እና በዚህ አያይዤ የምነግራችሁ ደግሞ ማለት ነው ሀይሚና ቡራ ድጋሚ ወደ ዱባይ እንደሚሄዱ ነው የተነገረኝ፣ ማለት ነው ያንን ነገር እያስተካከሉም ሊሆን ይችላል። ገባችሁ አደለ? ከላይ ከታይ ሲሉ ቪዲዮ ለመስራት ማለት አይችሉ ይሆናል። ጊዜ ላይኖራቸው ይችላል። ና መልክ አንዳንድ ጊዜ ለምንድን ነው መልካም ነገሮችን በጭንቅላታችን ላይ የማናስበው መልካም ነገሮችን የማናመጣው? ማለት ለምሳሌ ስቶሪ ላይ አሁን አይደለም የጀመሩት ሀይሚና ቡራ። የሆነ ጊዜ ላይ ካስታወሳችሁ በሀይሚና ቡራ መካከል የሆኑ ሰዎች ገቡ ከተባለ ጀምሮ ስቶሪ ላይ የተሰማቸው ነገር ጥያቄ ቢሆን እንደገና ደግሞ ለአንዳንድ ሰዎች ማስተላለፍ ከፈለጉ እዛ ስቶሪያቸው ላይ ያደርጋሉ። ገባችሁ አለ። ዛሬ አይደለም የተጀመረው ስቶሪያቸው ላይ እንደዚህ አይነት ነገር ፖስት ማድረግ ማለት ነው። እና ጥያቄ ነኮች ብቻ በአጠቃላይ ቤተሰብ የጨረቃ ፋሚሊ፣ መጨናነቅ የለባችሁም። ሀይሚና ቡራ ድጋሜ ወደ ዱባይ እንደሚሄዱ ነው በዚህ ሳምንት የሰማሁትኝና፣ ያው ታቃላችሁ የአብርሽና የሩታ ሰርግ ዱባይ ላይ እንደሚደረግ ታቃላችሁኝና፣ እንዲያውም ዛሬ ወይ ነገ፣ ብቻ በአጠቃላይ ከትናንትና ጀምሮ እስከ አርብ ድረስ ባለው ሁሉም ዱባይ እንደሚገቡ ነው የተነገረኝ። የደረሰኝ መረጃ ደግሞ እኔ አምጥቼ ለእናንተ ሼር ማድረግ መቻል አለብኝና፣ ምክንያቱም ብዙ ልጆች እየተጨናነቃችሁ ነው። ብዙም ደግሞ ጥያቄ የሆነባችሁ ነገር ስለሆነ ማለት ነው። እና ከየቶባቸው ላይ ቀርተው ጠፍተው አያቁም። ለምን ጠፉ የሚለውም ነገር ስላጨናነቃችሁ፣ ኦፍኮርስ እኔም ናፍቀውኛል። ምክንያቱም ቀን በቀን ለብጃቸዋለኝ፣ ቀን በቀን እያየዋቸው ነው። ደግሞ ሰውናችሁና፣ አይመቻችሁም። ሁሌም ደግሞ አልጋ ባልጋ ሊሆንላችሁ አይችልም። ስለዚህ መረዳት እነሱንም መረዳት አለብን። አንደኛ፣ ሁለተኛ ነገር ደግሞ በመልካም ብዙ ጊዜ በመልካም ነገሮችን እንዲ ክፉ ነገር እንኳን ቢሆን በመልካም ከተረጎማችሁት ፈጣሪ ራሱ መልካም ነገር ነው ሰው የሚያደርግላችሁ። በሀይሚ በቡራ መካከል የሆነ ነገር ተፈጥሯል። እያላሹ ቪዲዮ የሚሰሩ ሰዎች አቁሙ፣ እዚህ ጋር ይበቃቸኋል፣ ስቶፕ። ምክንያቱም ዛሬ ደግሞ እርግጠኛ ነኝ ቪዲዮ እንደሚለቁ። ዛሬ ቪዲዮ ይለቃሉ ብዬ ተስፋ አረጋለሁ። ሜይቢ ፎቶም ከለቀቁልን ደስ ይለናል። ና ስለዚህ ወደ ዱባይ አሁን ድጋሚ የሚሄዱ ከሆነ አንዳንድ ነገሮችን እያስተካከሉ ብዙ ነገሮችን ገባችሁ አይደለ? ተመልሰው ሰርግ ሲሆን ደግሞ ትንሽ ከበድ ይላል። አንዳንድ ነገሮችን መዘጋጀት አለባችሁ። ከሴት ለምሳሌ ሀይሚ ጸጉሯን ጥፍሯል፣ ብዙ ነገሮች አሉ። እንደገና ደግሞ ሲጀምሩ ማስተማር ፕሮሰሱንም ማስተካከል ውጣ ውረድ አለው። ገባች ዝም ብሎ ሲምብል አይደለም እና ያን ነገር እያስተካከሉ ስለሚሆን ቤተሰቦች ተረጋጉ። በቃ እኔ የሰማት ነገር ሀይሚ ቡራ ድጋሚ በሳምንት ዱባይ እንደሚሄዱ ነው። ይሄ የተነገረኝ ይሄን ነገር ደግሞ አምጥቼ ለእናንተ የምነግራችሁ ከአንዳንድ አልባሌ ከሆኑ መረጃዎች እንድትጠነቀቁ መልካም መልካም ነገር እያሰባችሁ እስከሚመጡ ድረስ እራሳችሁን እንድጠብቁ ነው። እንዳትጨናነቁ ስለምፈልግ ነው። በጭራሽ መጨናነቅ የሚባል ነገር የለም። የጠፉት ደግሞ ከቻናላቸው ላይ ነው። ከትናንት ወዲያ ሀብ ቤት ነበሩ። ሀፒ በርዝደይ እያሉት ነበር። እንዲያውም ቶሎ አግባ መንገድ ልቀቅ እያሉ ነበር። ቤተሰቦች የሰምታችሁታል፣ እርግጠኛ ነኝ። እኔ ቪዲዮ አይቻለው፣ ግን ቪዲዮ ለመስራት በጣም ቢዚ ነበርኩኝ፣ ቪዲዮ አልሰራሁበትም እና ስለዚህ እንዲያውም መንገድ ልቀቅ እያሉ ነበር። ሲቀጥል ደግሞ ቲክቶክ ላይም፣ እንደገና ደግሞ ኢንስታግራም ላይ አሉ ቤተሰቦች ጠፉ፣ የሚባለው ጭራሽ ከሶሻል ሚዲያ ሳናያቸው ስንቀር ስለ እነሱ ምንም መስማት ሳንችል ስንቀር ነው። መጨናነቅም ሆነ ጠፉ ብለን ሊያሳስበን የሚገባው ገባችሁ አይደል ቤተሰብ? እና ራሳችን ጠብቁ። ዞር ዞር ስል ደግሞ ቲክቶክ ላይ ያገኘሁትን ነገር ማለት ነው ሀይሚዬ ከአራት ልጆቿ ጋር ሆና እንደዚሁም ቡራ ደግሞ ቤተሰቦች ተመሳሳይ ከሀይሚ ጋር ሆኖ ምናምን በቃ የሚገርም ይህን ኤዲት ያደረግሽ ልጅ ማለት ነው እጅሽ ይባረክ፣ ሲያምር ግን ደግሞ ሀይሚዬ ገና ያው ልጅ በልጅነት ብላ ይመስለኛል ይገኛል። ኢዴት ያደረገችው እነዚህ አራት ልጆች እንዲመጡ ፍላጎታችን ሀይ ነው። ግን ሀይምዬ ገና ጭጭዬ ናት፣ ትንሽ ትደግ። ቅድሚያ የሚያስፈልጉ ነገሮች አለው። ሀይምዬ ትንሽ አደግ ብላ አስባችሁታ ልጅ ቀጭጭ ያለች ትንሽዬዋ ልጅ አራት ልጆች በአንዴ ስታረግ፣ ኧረ ማ ይሆን ነገር! እረ ተው። ለነገሩ ለፈጣሪ የሚሳነው ነገር የለም፣ ግን ደግሞ ትንሽ አደግ ብላ ትንሽ እየከፍ ብላ ቤት የተወሰነ ማለት ነው። ከዛ ልጆቿን እንዴት ነው ቁጭ ታደረግልናለች? እንዳታስቡ በሚለው ቤተሰቦቼ፣ የምወዳችሁ ውድ ፋሚሊዎች ሰብስክራይብ፣ ላይክ እያደርጋችሁ እስከ መጨረሻ አብራችሁ ስለቆያቸው አመሰግናለሁ። ባይ ባይ።